ሪያል ማድሪድ ባርሴሎናን መቋቋም አልቻለም። እኛን ዘንድሮ መቋቋም አይችሉም ብሎ ነበረ። አራት የተገናኙ አራቴ የማሸነፉ በአራት ጊዜ መገናኘታቸው ባርሴሎናዎች አስራ ስድስት ጎል ሪያል ማድሪድ ላይ ያገቡ ማድሪድ መመለስ የቻሉ ሰባቱ፣ ስለዚህ ዘጠኝ የግብድ አለበት ማለት ነው። አዎ በጣም ሰፊ ነው፣ በጣም ሰፊ ነው። እንደውም የሪያል ማድሪድና የባርሴሎና ጨዋታ በአቻ ውጤት ከተጠናቀቀ አስራ ስምንት ጨዋታ አለፈ። ይሄ እኮ ነው የኤል ክላሲኮ ውበቱ፣ እሱ ነው ግን አሁን ትልቁ ነገር እኔ ከክርስቲያኖ ሮናልዶ ከሊዮኔል ሜሲ መውጣት ና ከሪያል ማድሪድና ባርሴሎና ይሄ ፍጥጫ በስቶ ማን ጉብዝና ሁን ያሳያል ማን ገኖ ይወጣል ብለን የምንከታተለው ጊዜ ሲያልፍ ሮናልዶ ሲወጣ ሲያልፍ ሜሲ ሲወጣ ኤል ክላሲኮ ላይ ትንሽ ፍላጎት ማውጣት ነበረ እንደ ሀገር እዚህ የእግር ኳስ ቤተሰቡ ላይ አይደለም ምን ልናይ የሚል የሆነ የሚያሳዩትም ነገር ደግሞ የምራ አልጥም ሲል፣ አሁን ግን የመመለስ ነገር አለው። አሁን ቢያንስ የእውነት ለመናገር ባርሴሎናን ማየት በጣም ብዙ ሰው ይፈልጋል። አሁን ግን ቢያንስ ሪያል ማድሪድ እንዴት ሪስፖንድ ያደርጋል? ለእነዚህ ለባርሴሎና ትንንሽ ልጆች ጉብዝና እንዴት ሪያክት ያደርጋል? ላሚን ያማል ዛሬስ ምን አርጎ ይመሽ ይሆን? አሁን ለምሳሌ ያማል ያገባውን ጎላይታችሁ ከሆነ እውነት ለመናገር በዛ ተጫዋቾች መካከል ያንን ኳስ እንደዚህ መትቼ በዚህ መንገድ ሄዶ ግቡ ጋር ያርፋል ብሎ ማሰቡ ራሱ ጉብዝና አደለም? አላቆመው፣ ምን አላለው፣ ኳሷ እንደተሰጠችው ገዘገዘው እና ከትተው። ይህ በጣም የሚገርም ነው እና ጠዋት ሳምሪ እና እኔ ስናወራ እናንተን ከማግኘታችን በፊት እሱ እኮ እየተጫወተ አደለም የሚል ቃል አመጣች፣ በኋላ ታብራራዋለች ግን የእውነት ውን አረኩት ገዛው ገዛውት የአንችን ሀሳብ እየተጫወተ አደለም የሚለውን ይህ እንደ ሌሎቹ እየለፋ የባተለ ምናምናል አ ባተለ የሆኑ አላየውትም ነው በቀላሉ በቀላሉ ኳስም በውጤታማነት መጫወት እንደሚቻል እያሳየ ነው። ልት ያስብሽ መስሎኝ ነው ሀሳቡ አገላለ ስኮ እኮ ገና የእሱ እኮ እየተጫዋተ አደለም አለች ዛኔ የሚገርብ ማገላለጽ ምናምን አላልኳት ገባቸዋልችላ ናምንድንተናገርኩትና ብዬ ራ አይ፣ ግን እውነት ነው። የላሚን ያማል ጉዳይ በጣም ነው እኔን የሚያስገረመኝ። የጠበቅነው ጨዋታ ነው እውነት ለመናገር ምክንያቱም ባርሴሎና በዚህኛው የውድድር አመት እያሳለፈ የሚገኘው ጊዜ በጣም አስገራሚ ነው። እና ለማየትም ደግሞ የምትመርጠው አይነት አጨዋወት ነው በባርሴሎና በኩል ብዙ ጊዜ የምንመለከተው። በዛ ላይ በባርሴሎና በየጊዜው የሚያስደንቁን የተለያዩ ተጫዋቾች አሉ። አሁን ከሳምንት ሳምንት ላሚን ያማልን ለማየት ናፍቆቱላን ያለን በጣም ጥሩ የሜዳ ላይ እንቅስቃሴ ነው የሚያደርገው። ከዚህም በፊት የተናገርኩት ነገር ነው። እኔ ሁል ጊዜ ሲጫወት ባየውት ቁጥር የሚሰማኝ ያሰበውን ነገር ወደ ተግባር ነው የሚቀይረው። ከባድ በቀላሉ በቀላሉ አሁን አንዳንድ ተጫዋቾች ያሰቡ ያሰቡት ነገር አሪፍ ሆኖ ያንን ግን ወደ ተግባር ለመቀየር ሲቸገሩ እናያለን። ማለት ሀሳባቸውን የምንረዳው ከሞከሩት በኋላ ነው አደለ፣ እንጂ ይህንን አስበዋል ምናምን የሚለውን እያሰቡት እኩል እናውቀው አንችልም ግን በሚያደርጉት ነገር ያንን ወደ ተግባር ለመቀየር በሚሄዱት ሂደት እንረድዋለን ላሚን ያማልንም እንደዛ ነው በቃ የሆነ ነገር ያሰበውን ነገር ወደ እግሩ ቀይሮ ወደ ጨዋታ እንቅስቃሴ አምጥቶ ከዛ ደግሞ ወደ ትክክለኛ ተግባር ሲቀይረው የምንመለከትበት መንገድ በጣም የሚያስገርም ነው በጣም ብዙ አድናቆት ነው ደግሞ በየጊዜውም እየተሰጠው የሚገኘው እኔ እንደውም የላሚን ያማልን አድናቆት በተመለከተ ብዙ ተጫዋቾች አሁን እየተጫወቱ የሚገኙ ተጫዋቾች ኤርሊንግ ሀላንድ ብትል፣ ቡካዮ ሳካ ብትል በጣም በተለይ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ላይ ከኢንተር ሚላን ጋራ በነበራቸው ጨዋታ ላይ ያሳየውን እንቅስቃሴ በደንብ ሶሻል ሚዲያዎቻቸው ላይ ወጥተው አስተያየት ይሰጡ ነበር። ሚገርም የሚገርም ያልተለመደ ነገር ነው የሚያደርገው፣ ምንድን የተመለከት ነው የሚል አስተያየት ይሰጡ ነበር። ያንን እኛም ተመልክተናል። በትላንትና በኤልክላሲኮ ጨዋታም ላይ ደግሞ እንደገና የሚገርም እንቅስቃሴውን አሳይቷል፣ ላሚን ያማል ለባርሴሎና። እውነት ለመናገር ጨዋታው ቀላል ነበር ብሎ መናገርም የሚቻል ይመስለኛል። መጀመሪያ ጨዋታው እንደተጀመረ ሪያል ማድሪድ በተከታታይ ሁለት ጎሎችን አስቆጥሮ ስለነበር በክሊያን ምባፔ አማካኝነት በቃ ለየት ባለ መንገድ ጨዋታው ልንመለከተው ነው የሚል ሀሳብ በትንሹ ይዘናል። ግን እኔ ያኔም ቢሆን እየተሰማኝ ነገር በቃ በተከታታይ እኮ ባርሴሎና እኮ እያደረገው ነው። በሁለት ጎልም ልዩነት መራው፣ ስለዚህ ሁለት ለዜሮ ሶስት ጎልም ምንም በፍጹም እኔ እንደዛ አይነት ስሜት አለ ገና የሆነ ነገር እንደምናይ ነው እንደውም ስጠብቅ የነበረ እና ያንንም ነገር ነው ያሳየውን እኮ ይግረማችሁ ሲልን አይመስልሽም? ማለት ኢትስ ኖት ኳሊቲ ማንንም ማሳሳት የሌለብን ነገር፣ ቀድሞ ኮንሲድ ማድረግ ኳሊቲ አደለም፣ የሚያዋጣ ነገርም አደለም ምክንያቱም አንዳንዴ ደግሞ ማይቀናሽ ጊዜ ይመጣና ይህንን ማድረግ ማትችበት ሁኔታ ይፈጠርና ወይም ተጋጣሚሽ ይህንን ማድረግ እንዳት ሲያደርግና ሁለት ለዜሮ ተመርተሽ ሶስት አራት ጎል ማግባት እንዳይቀልሽ ልታደርግ ትችላለች። የባርሴሎና የዘንድሮ እንደ ኳሊቲ ግን ኢስ ኤክሴፕሽናል እውነት ለመናገር። አሁን የሪያል ማድሪድ የመከላከል አቅም እኔ በጣም ጠንካራ ተብሎ መነገር ያለበት አይመስለኝም በተለይ አሁን ትላንትናም የነበረውን ብታይ ዘንድሮ ብዙ ጎሎች ይገቡበታል ሪያል ማድሪድ ይኸው ቅድም እንዳነሳ ነው እኮ ባርሳ ራሱ አስራ ስድስት ጎል አገባበት አራት የተገናኝቱ ያ ማለት ኦን አቨሬጅ በአንድ ጨዋታ አራት ጎል ማለት ነው በአንድ ጨዋታ አራት ጎል በአንድ ተጋጣሚ የሚገባብሽ ከሆነ ምኑን ጠንካራውን ይሄ ስለ ጥንካሬ የሚያሳይ ነገር ነው ወይ ግን ኢንተር ሚላን ላይ ማደረጉታ ኢንተር ሚላን ላይ ደግሞ አንድ አይደለም እኮ ያደረጉት። ኢንተር ሚላን ቻምፒዮንስ ሊግ ላይ ካየናቸው ቤስት ዲፌንዲንግ ሳይድ የምንላቸው አንዱ ኢንተር ሚላን ነው። ኢንተር ሚላን መጀመሪያው ጨዋታ ላይ በባርሳ ሜዳ ሁለት ለዜሮ መራ፣ ግን ሶስት ገባበት። በራሱ በሳንሲሮም ላይ ሁለት አገባ፣ ግን ሶስት አገቡበት። ስለዚህ ባርሳ ሪስፖንድ ማድረግ ይችላል። ይሄ ሪስፖንድ የማድረግ አቅም ኤክሰፕሽናል ነው፣ ያልተለመደ ነው፣ ዊርድ ነው። አዎ ግን በቃ ይችላል። ይሄ ማለት ከተጋጣሚዎቹ የመከላከል አቅም በላይ የሆነ ጎል የማስቆጠር ጉብዝና ሲኖርሽ ነው ይህን ልታደርግ የምትችይው። እንትኖችን እየቀየርሽ እኮ ነው ተጋጣሚዎችን እየቀየርሽ ሪያል ማድሪድ አድርጊው፣ አትሌቲኮ ማድሪድ አድርጊው፣ ሴልታ ቪጎ አድርጊው፣ ኢንተር ሚላን አድርጊው፣ የፈለግሽውን እያደረግሽ እየቀየርሽ እየቀየርሽ ስትመጪ ባርሳ ላይ ጎል ልታገቢ ትችያለሽ፣ ግን መኝኝ ባርሴሎና አንቺ ካገባሽበት በላይ ያገባል። ይሄ ማለት እነዚህ ሁሉ ቡድኖች መላ ሊያገኙለት ያልቻሉ ወይም ከነሱ መላ የመፈለግ አቅም በላይ የሆነ ከዛ ያለፈ እና የተሻገረ ኳሊቲ ባርሴሎና ጋር አለ ማለት ነው። ሁለት ለዜሮ እየመራሽ ሁሉም መረጋጋታት አትች ኢቨን ሶስት ለዜሮ ብትመሪያቸውም ልትረጋጊ የሆነ ነገር የማድረግ አቅም አላቸው። ስለዚህ ይህንን የባርሴሎናን ከሁለት ለዜሮ መመራት ከሶስት ለዜሮ መመራት እየተነሱ ራሱ እኮ ይኸውልሽ፣ ትላንት ሁለት ለዜሮ መርቷቸው አራት ለሶስት አሸነፉት። የሱፐር ካፑ ላይ ሁለት ለዜሮ እየመራቸው አምስት ለሁለት አሸነፉት። ራሱ ራሱን እኮ ነው የምልሽ። የንጉሱ ዋንጫ ላይ መርቷቸው አሸነፉት። በቃ ልትመሪው ትችያለሽ እንጂ ባርሴሎና ልታሸንፍ ያዋት ትችይ አልተቻለም። እስካሁን ድረስ ባለው ሂደት አልተቻለም። በሪያል ማድሪድ ነው የምልሽ፣ አልተቻለም ይሄ በጣም ኤክሴፕሽናል ሆኖ ምን ነገር ያለበት ነው። ግን ባርሴሎናን ብሆን ደግሞ ሀንሲ ፍሊክን ብሆን ደግሞ ኖ ኦኬ የማግባት አቅሜ በጣም አሪፍ ሆኖ ሳለ ሁሌ ግን ለምን እየቀደምኩ ይገባብኛል? ቀድሞ ጎል እንዳይቆጠርብኝ እንዴት ላድርግ? የመከላከል ጉብዝናዬን እንዴት ከፍ ላድርገው? ተጋላጭነቴ እንዴት ይቀንስ? በዚህ ላይ ተጋላጭነቱን ቀንሶ የመከላከል አቅሙ ላይ ጥንካሬን ቢፈጥር ባርሴሎና በዚህ ጎል የማስቆጠረ አቅሙ ምንና ማን ያቆመዋል የሚለው ነገር ነው የሚነሳ የሚመስለኝ። ይ ይሄ በግድ የግድ የግድ የግድ መጠቀስ ያለበት ይመስለኛል። ከባርሴሎና ጋር ተያይዘው የአሁን ተጫዋቾች ለላሚን ያማል ልጅ እየሰጡ ነው ካልሽኝ ደግ ስለሆኑ አይደለም፣ ጨዋ ስለሆኑ ነው። ጨዋ ስለሆኑ የሚደነቅን ነገር እያደነቁ ነው ኢንተር ሚላን እና ባርሴሎና ጨዋታቸውን ከጨረሱ በኋላ ያማል ላይ የነበረውን ስሜት ይሁ የኢንተር ሚላን ተጫዋቾች ወደ እሱ ሄደው ያደርጉ የነበረውን ነገር ማለት ነው። ከዛ በተጨማሪ የቀድሞ ተጫዋቾች ቴሪ ዳንኤል ኦንሬ እኮ በዛ ቆጭ ብለው የሚሰሩት ፕሮግራም አለ አይደል? አንድ ላይ ሆኖ እዛ ፕሮግራም ላይ እኮ አንድ ፌቨር ካንተ ፈልጋለሁ አለው፣ ለልጄ ያንተን ማሊያ እንድትሰጠኝ ሄነሪ ነው የሚጠይቀው፣ ይሄንን ያማልን ያማል ምን ብሎ መለሰለት? በጣም ደስ ይለኛል፣ ለእኔ እኮ ክብር ነዋል። ግን ሄነሪ ሰር፣ ለእኔም ከአንተ የምፈልገው ነገር አለ፣ በምላሹ ከአንተ የምፈልገው ነገር አለ። ምንድን ነው? ለእኔ ደግሞ ያንተን ማሊያ ስጠኝ። ባርሴሎና ስትጫወት ይሁን አርሰናል ስትጫወት ይሁን፣ ቲቲሲ ለብሰው የነበረውን ማሊያ ደግሞ ስጠኛል። ተቀያየሩ፣ ፎቶ ተለቀቀ፣ ፈርሞበት ማሊያው ላይ በቃ ያኛውን ልጁን አሁን ኢንስፓየር ማድረግ የሚችለው በያማል እንደሆነ አውቆታል ሄነሪ። እኔ አባትህ እኮ አርሰናል እያለው ምናምን ምናምን አለም። ያማልን አትሰጩም፣ በቃ ከገብቶሻል ማለሽ። ያማል ደግሞ መከበርን አውቆበታል እንደገና። እሱም ደግሞ ሄነሬን የምር ያከብራል እንትን ይላል። ትናንት አይተሽዋል። በዛ መንገድ ከተሸነሹ ኮርቷ ከያማል ጋር ያሳለፈውን ጊዜ አይታችኋል። ጨዋታውን ከጨረስሽው አፕሪሺዬሽኑ ይታያል፣ ነው ምልሽ። ማክበሩ ይታያል። በልጁ መደነቁ የሚታይ ነገር ነው ነው አሁን ቡካዮ ሳካ ና ሌሎች በሶሻል ሚዲያ ፕላትፎርሞቻቸው ላይ ስለ ያማል የተናገሯቸውን ነገሮች በሙሉ ብትመለከች ኢስ ኦል ፖዘቲቭ ኢቨን ቱራም የኢንተር ሚላኑ ነው። ለነገሩ ሲገናኙ ከጋዜጠኞች ጋር አሁን ያማልን በተመለከተ ያላቸው አስተያየት ይጠይቃል። የተወሰነ ጊዜ በፊት እኮ ከክርስቲያኖ ሮናልዶ ና ከሜሲማን ይበልጣል። አሁን ስለ ያማል ምን ትላላችሁ ነው ሁለት ነገሮችን ተናግሮልሻል እኮ እሱ ያማል የሚያደንቃቸውን ተጫዋቾች ተናግሯል ያማል በሚጫወትበት ቦታ የሚጫወተው ቡካዮሳካ በያማል ከተደነቁ ተጫዋቾች መካከል አንዱ ቡካዮሳካን በጣም ነው ማደንቀዋል ለቡካዮሳካ ጉብዝና ዋጋ አለይም ብሏል በጣም በጣም ነው ማደንቀው ብሏል ማን ኢምፕረሳ ያረጋል ማን ይመስጠሃል ማን ይስብሀል ሲባል ነው ሳካን ስም የጠራው። እና ፕሪምየር ሊጉ ዝም ብሎ አእምሮ ላይ ቦታ እንዳለው ተናግሯል። እሱ ግን በፕሪምየር ሊጉ መጫወት የምፈልግባቸው ስቴዲየሞች ብሎ ደግሞ ሁለት ስቴዲየሞችን ጠራ። አይተሻል ኖሬ ማና ማነው ሌላ ይችላል። በእንግሊዝ ፕሪምየር ሊግ ካሉ ክለቦች የየትኞቹ ስቴዲየሞች ላይ የመጫወት ጉጉት አለው? በየትኛው ስቴዲየም ውስጥ መገኘት ይፈልጋል? ሁለት ነው የጠራው። አንዱ አንፊልድ ነው። አምፊልድ ላይ መጫወት ይፈልጋል ያማል። ገና እኮ 17 ዓመቱ ነው። አንዳንዴ ስለ ያማል ካወራሽ ካወራሽ በኋላ ማስታወሻ ልጁ ገና 17 ዓመቱ ነው ብለሽ ሁሉ መናገር መቻል አለብሽ። እውነት ስለ 17 ዓመት ልጅ የምናወራ አይመስልም። የእውነት እውነት ነው የምነግርሽ እኔ እኔ በዚህ አይነት መንገድ የ17 ዓመት ልጅ ጎበዝ አይሆንም እያልኩሽ አይደለም። በዚህ መጠን የተረጋጋ ጎበዝ ይሆናል ብዬ ግን ማመን የሚያቅተኝ መረጋጋቱ ነው የሚያስደንቀኝ ለኔ። የአስራ ሰባት ዓመት ልጅ ሌላ ተአምር ይሰራል። በሌላም መንገድ በሌላም የህይወት መስመር በሌላም ዲስፕሊንና በሌላ ፊልድ ላይ ነገር ግን ደግሞ በዚህን ያህል መጠን አቴንሽን እያገኘ ሶሻል ሚዲያውም ሜንስትሪም ሚዲያውም የቀደሙ ኮከቦችም የአሁን ጎበዞችም ስለአንቺ እየተናገሩልሽ፣ ተረጋግተሽ ይህን ነገር ማድረግ መቻል ግን ዩኒክ ያልተለመደ ነገር ነው። እውነትን እነጋገርካል እንዴ! ያማል የትኛው ትልቅ ጨዋታ ላይ ነው የጠፋው? የትልቅ ጨዋታ ፕሬሸር ጩጮዎቹን ነው የሚመታቸው። እኔና አንቺ ማንም እግር ኳስን የሚወድ ሰው ላሚን ያማል በኤል ክላሲኮ፣ ላሚን ያማል በቻምፒዮንስ ሊግ ጥሎ ማለፍ ጨዋታ፣ ላሚን ያማል በስፔን ብሔራዊ ቡድን የሆነ ጨዋታ ላይ ሳይሳካለት ቢቀር ሁላችንም እንደምናውቀው ገና ልጅ ነው፣ ወደፊት ምናምንም ብለን እኮ ልናብራራለት ኤክስኪውዝ እኛ ልንሰጥለት እሱ በስተ ሳይጠበቅበት ዝግጁ እኮ ነን። እሱቴ ያንን ዝግጁነታችንን ሁሉ ፉርሽ ነው የሚያደርግ ይህን ልጅ እየጠበቁ እየተከላከሉ ፕሮቴክት እያደረጉ ቀስ እያለን እንዲያድግ ለረጅም ጊዜ ጉብዝናውን ጠብቆ እንዲቆይ ምናምን ብለሽ የሆነ የከለላ ስብሰባ ኮ የለንም። እዚህ ልጅ ላይ ብልጫ ሲወሰድብን ዞር ብለን የምናየወሱን ነው አሉ አላልኩሽም? ባለፈው የሚያረጋጋን የእሱ መረጋጋት ነው አላልኩሽም? ኢንተር ሚለኑ ሁለት ለዜሮ የመራቸው ጁሴፔ ሜያዛ ስታዲየም ላይ ኮ በመልሱ ጨዋታ ራፊኒያ ጋር ይሄዳል እዛ ጋር ይሄዳል፣ ይጨብጣቸዋል ትከሻቸውን ቸብ ያደርጋል ወይ ሁዱ ሳምቲንግ አይነት ነገር የሚለው እኮ ይሄ 17 ዓመት ልጅ ነው። እንዳሉት ሲመለሱ ከረፍት በኋላ ያረጋሉ ያረጋል። ጥበቃ ያስፈልጋቸዋል፣ ከሌላ ያስፈልጋቸዋል እነዚህን ልጆች ከአላስፈላጊ ጫና እና ጫናው ሊፈጥረው ከሚችለው ተጽዕኖ መጠበቅ ምናምን የሚለው የተለመደ ለጎረምሳ ተጫዋቾች የሚነገረውን ነገር ለላሚን ያማል አትናገርም። እሱ ቴ ምንም አይመስለው ትልቅ ጨዋታ ላይ ካልጠፋ ትልቅ ጨዋታ ላይ እያንዳንዱ ማለት በምትችይበት ትልቅ ጨዋታ ላይ ከደመቀ ጫናው ሲነካው ማታይ ከሆነ እንደውም ሌሎች ላይ የሚፈጠርን ጫና ለማራገፍ ሲሞክር የምታየው ከሆነ በፍጹም ነጻነትና እግር ኳስን እንዲህ አቅልሎ ሲጫወት ምናምን ስታዩ በጣም የተለየ ነው የሚሆነው። እና አንፊልድ ላይ መጫወት በጣም ያጓጓኛል ብሎ ልሻለ ለማንኛውም፣ ሁለተኛው ኦልትራፎርድ በማንቸስተር ዩናይትድ ቤዳ መጫወት በጣም እፈልጋለሁ። አሁን ሌሎች ያማል እንዲህ ያለኩ በቃ ሆነ አይገባሽ አለ። በጣም ብዙዎች የሚያደንቁት ያማል ሳካንና አንድ ሌላ ተጫዋችም ጠርቷል። በጣም የሚያደንቃቸው ያማል በየትኞቹ የፕሪሚየር ሊግ ሜዳዎች ለመጫወት በጣም እንደሚያጓጓው ተናገረ። ኮረስ ተብሎ ኦልትራፎርድ እና አንፊልድ ላይ ገና እኮ እድሜው እየረዘመ እየረዘመ ሲሄድ እነዚህን ክለቦች የማግኘት ወይ ለእነዚህ ክለቦች የመጫወት እድል እኮ ሊኖረው ይችላል ግን በቃ ከወዲሁ ያለው ነገር በሙሉ እየተወራለት ነው ያለው ልልሽ ነው። እና ልክ ነው። ከጨዋታው በፊትም ስለ ያማል ነው የሚወራው፣ ከጨዋታው በኋላም ስለ ያማል ነው የሚወራው። እንደውም እኔ ከዚህም በፊት ያነሳ ነው ነገር አለ። በባርሴሎና አሁን ያሉት ታዳጊ ወይም ወጣት ተጫዋቾች በጣም ይገርሙ ናቸው። ሁሉ ብዙዎቹ በጣም ጥሩ እንቅስቃሴ የሚያደርጉ ናቸው። የወሩ ኮከብ ተብሏል። ትናንትናም ሲሸለም አይታችሁት ከሆነ የወሩ ኮከብ የተባለበትን ሽልማት ነው ከጨዋታው በፊት ሲቀበልና ለደጋፊዎቹ ሲያሳይ የነበረው ጋቪ ኩባርሲ፣ እንዳለ ሜዳ ላይ ያሉት ራሱ ላሚን ያማል እንዳለ አብዛኞቹ ሜዳ ላይ ያሉት የባርሴሎና ልጆች ውጪዎች ናቸው አንድ ያዥልኝ ይንን ሁለት ቀጫጮች ናቸው። በእግር ኳስ ዙሪያ መግዘፍን እና መቅጠንን መቅጠንን ድሮስ እነዚህ ቀጫጮች ምን ውጤት ሊያመጡ ብላችሁ ሀሳብ ለምትሰጡ ሰዎች ያንን የሚያፋልስ እግር ኳስ ከግዙፍነት ጋር አያያዝም ሊሉን እኮ ነው። በቃ እነዚህ የመጡት እኮ ጉዶች እኮ ናቸው። አይተሽላልኛል እግራቸው ምን ያህል ሲምቢሮ ሲምቢሮ እንደሆነ። ሲምቢሮ እንዲሁም ያማል ይሻላል እንጂ ቀጫጫ ማለት ነው። እንዲሁም ላሚን የተሻለ ነው። ትንሽ ከሌሎቹ ከነ የተሻለ እዚህ መሬት ላይ ተኝተው እግራቸውን አይተሻለ በጣም ቀጭን ነው። ተክለ ሰውነታቸው በጣም ደቃቃ ነው። ግን በቃ ያንን ሁሉ ነው እንትንም እዛ ሙግት ላይ ወይ ሙግት በህይወት እንዲቆይ የሚያደርገው ኮ ባርሴሎና ነው እንጂ ሌላ ማንም። እኛም ሀገር ሙግት አለ እ አሁን የእኛ ንገዶች ጉዳይ ናቸው ምናምን ብሎ ለብሔራዊ ቡድናችን ወይም ለክለቦቻችን መሸነፍ ሰበብ የሚያስቀምጥ ሰው እንዲህም ደቃቃ ሆኖ እንዲ መስራት እንደሚቻል ደግሞ እያሳዩ ነው ያሉት እነዚህ ልጆች የሚል ነው። ያልተዋጡልኝ የዳኝነት ነገሮች ግን አሉ። አንቺ ምን እንደምት ባላቅ ጨዋታው ለተመለከተ ሌላ ነጥብ አንሺ ወይም ዳኝነት? ጨዋታው ላይ በባርሴሎናም ሆነ በሪያል ማድሪድ በኩል በሁለቱም በኩል የመከላከል ክፍተቱ በጣም ሰፊ እንደሆነ አይተናል። ባርሴሎና የተሻለ የሚሆነው ድክመቱን በጥንካሬው ነው የሚያጣፋው። ማለት ጎሌ ማግባት በጣም ትልቅ ጥንካሬ አለው ባርሴሎና። ስለዚህ ጎል ቢገባበትም ለዛ ነገር መልስ የሚሰጠው ጎል በማግባት በዚህ መንገድ ነው። በተከታታይ ጨዋታዎችን እያሸነፈ ያለው እንደውም በላሊጋው ብቻ እኮ በዘንድሮ የውድድር አመት ዘጠና አምስት ጎል ነው ባርሴሎና ያስቆጠረው። ና ብዙ ነው በጣም በሰላሳ አምስት ጨዋታ ዘጠና አምስት ጎል ብዙ ነው። አዎ ብዙ ነው ያስቆጠረው። ግን በሪያል ማድሪድ በኩል ግን እንደገና ሶስት ጎል በአንድ ጨዋታ ማለት ነው። ሪያል ማድሪድ ላይ ግን ስታየው አሁን ትላንትና ክሊያን ምባፔ ሀትሪክ ሰርቶ ሪያል ማድሪድ ጨዋታውን አላሸነፈ ልክ እንደ ዓለም ዋንጫ የፍጻሜ ጨዋታ ማለት ነው እና በክሊያምባፔ በኩል የነበሩት እንቅስቃሴዎች ጥሩ ነበሩ። ግን የሪያል ማድሪድ ሌሎቹ ተጫዋቾች ግን ለምን በዚህ ልክ መፋዘዝ ውስጥ እንደገቡ ግን አልገባኝ። በጣም በቀላሉ ነበር ኳሱን ራሱ ከእግራቸው የሚወስዱት የባርሴሎና ተጫዋቾች። እና አንዳንዶቹ እንቅስቃሴዎች ከሪያል ማድሪድ ብስለትም ከሪያል ማድሪድ እውቀትም እማንጠብቃቸው አይነት ነገር እንቅስቃሴ የታየበት ጨዋታ ነው ትላንትና እንደተመለከት ነው። ግን ለመመልከት ግን ያው በጣም የሚያዝናኑ ነገሮች ደግሞ የነበሩት ነው። ለምሳሌ ባርሴሎና በዚህ ጨዋታ ላይ ቀድመም እንደተናገርኩት ሀያ ሶስት የጎል ሙከራዎችን አድርጓል እና በዘጠና ደቂቃ ውስጥ እንደውም በጣም ብዙ መሰለኝ ይሄ ኤክስፔክትድ ጎልስ የሚባለው አራት ነጥብ አንድ ስድስት ነው በጣም ብዙ እንደዚህ ጨዋታ ላይ በብዛት የምንመለከተው አይደለም። እንደገና ደግሞ በመጀመሪያው አጋማሽ ነው እንግዲህ ከመጠናቀቁ በፊት እንኳን ስድስት ጎሎችን የተመለከትንበት ሆነው በረፍት የወጡ እና ስድስት ጎሎችን በአርባ አምስት ደቂቃ መመልከት መቻል በራሱ ብዙ ነገር ነው። ብዙ ጎል የተመለከትንበት ጨዋታ ነው ይሄ፣ አንድ መነሳት አለበት። ሁለተኛ፣ ሃንሲ ፍሊክም በኢንትር ሚላን በዛ መንገድ እንግዲህ አውሮፓ ሻምፒዮንስ ሊግ ውድድር ውጭ ከሆኑ በኋላ ባርሴሎና በፍጹም አጫዋቱን አይቀይርም። በቃ በዚህ መንገድ ነው እኛ ጨዋታችንን የምንቀጥለው የሚል አስተያየት ሰጥተው ነበረ። ከባዱን መንገድ ነው የመረጡት ተብሏል። ማለት በደንብ ነው የሚታየዋ ክፍተቱ የባርሴሎና። ሲሞኒም ብሏቸዋል አለ ሪስክ ነው የሚወስዱት። ሪስክ ነው ሪስክ ያለው አጫዋት ነው። ግን ሁልጊዜም ቢሆን የሆነ ነገር አላቸው ከዛ የወሰዱትን ሪስክ እንዳይጎዳቸው የሚያደርጉበት ማለት ነው። አዎ በቃ ከባዱን መንገድ ይመርጣሉ ያንን የመረጡትን መንገድ ግን ወደ አሸናፊነት እየቀየሩ ጨዋታዎችን እያሸነፉ የወጡበት መንገድ ነው የተመለከት ነው። እንደገና ለአራት ተከታታይ ጊዜ ኤል ክላሲኮን ማሸነፍ መቻልም ደግሞ ለእሳቸው ትልቅ ታሪክ ነው ብዬ ነው እኔ በላሊጋ አንድ በንጉስ ዋንጫ ማለት ነው ያው አራቴ በተከታታይ ከባርሴሎና ጋር በተገናኙበት የውድድር አመት አራቱንም ማሸነፍ መቻላቸውም ለሳቸው አንድ ትልቅ ነገር እንዲሰጥ ያደረገ ነው። ያው ሮበርት ሌቫንዶውስኪ ትላንት አልነበረም ጨዋታው ላይ እስካሁን ድረስ የባርሴሎና መቶኛ ጎሎን እየጠበቀ ነው። ምናልባት ጨዋታው ላይ ተሰልፎ ቢሆን ኖሮ ለባርሴሎና እስካሁን ዘጠና ዘጠኝ ጎሎችን ስላስቆጠረ መቶኛ ጎሎን የሚያስቆጠርበት ጨዋታ ሊሆን ይችላል ተብሎ ነበር የታሰበው፣ ግን እንደገና እሱን ማየት አልተቻለም። ለማንኛውም ምን ነው እሺ፣ ለማንኛውም ወደ ጨዋታው ስንመለስ በጨዋታው ላይ እንግዲህ ራፊኒያም ጎሎችን አስቆጥሯል። ራፊኒያ በዚህ በኤልክላሲኮ ጨዋታ ላይ ሰባት ጎሎች ላይ እንግዲህ አስተዋጽኦ ያደረገ ተጫዋች የሆነበት ነው። ምክንያቱም አምስት ጎሎችን አስቆጥሯል፣ ሁለት ደግሞ ለጎል የሚሆኑ ኳሶችን ያመቻቸበት ነው። ከዚህ በፊትው በኤል ክላሲኮ ጨዋታ ብያለው እና ሊዮኔል ሜሲ ነበር በሁለት ሺ አስራ አንድ አስራ ሁለት የውድድር አመት ስምንት የጎል ተሳትፎ ያደረገው እና ሚስተካክል ወይም ጥሩ የሚባል ቁጥር ላይ የደረሰበት የውድድር አመት እንደሆነ ማንሳት እንችላለን። ለማንኛውም ግን የክሊያን ባፔም ትንሽ መነሳት አለበት ብዬ ነው ማስበው። በአንድ የውድድር አመት ለሪያል ማድሪድ ሰላሳ ዘጠኝ ጎሎችን አስቆጥሯል። ብዙ ቁጥር ነው። ሪከርድም የሰበረበት ነው። ሪከርድ ማለት ወደ ሪያል ማድሪድ ከመጣ በመጣ በመጀመሪያው አመት ላይ ይህንን ያክል ጎል በማስቆጠር ከዚህ በፊት ዛሞራኖ ነበረ ሪከርዱን የያዘው፣ ሰላሳ ሰባት ጎሎች በማስቆጠር አሁን ደግሞ ክሊያን ምባፔ ይህንን ሪከርድ ሁ ሱ በቃ ከንቱ አልታደለም። በግል ያውም ጥሩ የውድድር ዓመት አሳለፈ ሲባል መልሶ የሚበላሽበት ተበላሽበት ሲባል ደግሞ እንደገና ጉብዝናውን የሚያሳይበት ጊዜ ነው ያሳለፈው። ግን እንደ ግለሰብ ግን ይሄ በጣም ትልቅ ቁጥር ነው። ያ ማለት በጣም ትልልቅ የሚባሉ ተጫዋቾች የሪያል ማድሪድን ማሊያ ለብሰው ማድረግ ያልቻሉትን የመጀመሪያ ውድድር ዓመት ላይ ማድረግ ችሏል። ስለዚህ ሁለተኛው ከመጀመሪያው ሊቅ አሪፍ፣ ሶስተኛው የበለጠ አሪፍ እየሆነ ሊሄድ ይችላል እና ቁጥሮቹ የበለጠ ሊያድጉ ይችላሉ ምባፔ ምባፔ ሊሆን ይችላል ግን ምንም የምታሳየው ድል ግን የለሽ። አሁ እንደሁም አሁ ኪሊያን ምባፔን በተመለከተ እድለኛ አይደለም ብለን እንድናስብ ወይም እንድንናገር የሚያደርግ ነገርም ይኖራል። አሁን ሰዎች አስተያየት ይሰጣሉ። እሱ ከወጣ በኋላ ፓሪሰን ጀርማ እንዳየኸው ሆነ እና ለዋንጫ የደረሰ ቡድን ሆነ እሱ ደግሞ ዋንጫ ለማንሳት ወደ ሪያል ማድሪድ መጥቶ የአውሮፓ ሻምፒየንስ ሊግንም ዋንጫ በተለይ ታሳቢ አድርጎ ሪያል ማድሪድ እንደዚህ አይነት የተበላሸ የውድድር ዓመት አሳለፈ እና ክሊያ ምባፔ ያው እድለኛ አይደለም። አይ እሱ እኔ አሁን በዚህ ሀሳብ አልስማማም። ግን መባሉን አይቻለው፣ ግን እኔ አልስማማም። አንደኛ ገና የመጀመሪያ ውድድር አመት ነው አይደል? ኪሊያን ምባፔ ና አሁን አሁንም ድረስ አእምሮ ላይ የሚመጣልኝ ኪሊያን ምባፔ ና ድል ነው አብረው የሚመጡት። አሁን ለሀሪኬን የምትሆን አይነት ነገር ልትያት። ይች ሀሪኬን በቶተና ሞከረ ሞከረ ሞከረ፣ ባየር ሙኒክ ሄደ፣ ዝም ብሎ ሲያሸንፍ የነበረው ባየር ሙኒክ ሊጉን እንኳን ማሸነፍ ሳይችል ቀረ። ዘንድሮ ተሳካ። አምና ግን ሲባል የነበረው በቃ ይህ ልጅ እድለ ቢስ ነው ሲባል ነበር። ኪልያን ምባፔ ግን በዚህ እድሜው በጣም ብዙ ብዙ ነገሮችን አሳክቷል። ገና በሪያል ማድሪድ የመጀመሪያ ውድድር አመቱን ነው ያሳለፈው። የኪሊያን ምባፔ በሪያል ማድሪድ ውስጥ ገና ብዙ ስኬቶችን ሊያሳካ የሚችልበት እድል ያለ ይመስለኛል። ግን በቃ በጣም በጣም አሪፉ ነገር ትልቅ ፕሮሞሽን ነው የምለው ለእግር ኳስ እኔ በቃ ኤል ክላሲኮ እንደገና ትኩረት ወደሚስብበት ደረጃ ተመለሰ። እመኝኝ በሚቀጥለው የውድድር አመት እንግዲህ ትሬንት አሌክሳንደር አርኖልድን እና ሌሎች ተጫዋቾችን ጨምሮ ሪያል ማድሪድ የምሩን እንደገና ተጠናክሮ ለመምጣትና ና በባርሴሎና የተወሰደበትን የበላይነት መልሶ ለመውሰድ ጥረት ያደርጋል። አንደኛው ነገር እሱ ነው የሚመስለኝ። ሁለተኛው እነ ኪሊያን ምባፔም እነ ቪኒ ጁኒየርም እነ ጁድ ቤሊንግሃምም ባርሴሎና እንዲፈነጭ ላለመፍቀድ የሚችሉትን በሙሉ ያደርጋሉ እነዛም የለ ማይቋቋሙንም ባዮች ናቸው። እነዚህም ደግሞ ማንነታቸውን ለማሳየት ይፈልጋሉ። በመሀል ኤል ክላሲኮን እንደገና በሚያጓጓ ደረጃ እናየዋለን ነው። እኔ ሪያል ማድሪድ ቢተው ደስ የሚለኝ ከዳኞች ጋር የተያዘውን ነገሩን ነው። በቃ እኔ ዳኝነቱ አልጥም ማለት ነው። የሽ የእነሱ ተጽዕኖ አረፈ እያልኩኝ ነው የማየው እኔ ለምሳሌ ሪያል ማድሪድ ላይ ሊሰጥ የነበረው ፍጹም ቅጣት ምት ኳስ በእጁ ተነክቷል። ወደ ጎል ነበረ ኳሷ በቀጥታ የምትሄደው? ናቹራል ፖዚሽን ላይ ነበረች ወይ ኳሷ? እነዚህን ሁሉ ስጠይቅ አይ፣ አይ፣ አይ ነው ማለት ወደ ኳስ ወደ ጎል ነበር የምትሄደው? አዎ፣ ናቹራል ፖዚሽን ላይ ነበረ። አይ አልነበረም፣ እጁ ትንሽ ከፍ ብሏል። ስለዚህ በቀጥታ ወደ ግብ ስትሄድ የነበረችውን ኳስ በእጁ መንካቱን አይቶ ዳኛው ፍጹም ቅጣት ምቱን ትችዋለ፣ አይሰጥም ማለት በቫር ታግዘው ማለት ነው ባርሴሎና ያገባውን አምስተኛ ጎል ደግሞ ኳስ በእጅ ስለተነካ ብሎ ነው የከለከሉት። በሂደቱ ላይ ያው መጀመሪያ ላይ ደግሞ ከዳኝነቱ ጋር በተያያዘ አእምሯችን ላይ እንዲቀመጥ የተደረገው ነገር ቢተወን ደስ ይለኛል። ጥሩ ነው። ዋው ያም ከጨዋታው በፊት ብዙ ሲያነጋግር የነበረ ነው። ዋው። እሺ፣ ለማንኛውም ኤል ክላሲኮ በዚህ መንገድ ተጠናቋል። የተዝናናንበት ነው። ያማል ያማል እንዳለው ሪያል ማድሪድ ባርሳን አልቻለውም። እሺ በቃ ይህንን ነው እኔ ትላንትና አልቻለውም፣ በእውነት ዋይ አልቻለም። በጣም በሪያል ማድሪድም ያን ያክል የተፎካካሪነት ነገርም ለማሳየት ተቸግሯል ብዬ ነው የሚያየሁት ጨዋታውን የተረዳሁት። እናመሰግናለን፣ አድማጮቻችን አብራቸውን ስለቆያችሁ መልካም ቀን እንዲሆነላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። 2010